ዝናብ እየዘነበ ድሃው ጣሮ ያፈሳል እና ድሃው ጣሮ ያፈሳላል እና በዚህ በኩል እየፈሰሰ ቃ ከዛች ጋር ሱራጁ አዙሮ በዚህ በኩል ተኛ። እና በዚህ ቤቱ ስለሚያፈስ ቀዳዳ ስላለ ቀዳዳ ጮልቆ ሴ ጓደኛው በጣም ባለሀብቱ በዛ ዝናብ በሬዎቹን ሊያስገባ የተጠቀመው ምሳሌ እንዲሁ በጣም ከስንፍና ዘመና በከዳዳ ሳይ በዝናብ ንብረቱን እየሰበሰበ ነው። ይኸው ሀብታም ሆኖ በዝናብ ማዕበል ላይ አለ። ማዕበል ላይ ትንንሽ መርከቦች እና ትልልቅ መርከቦች አሉን ያሉ እና ትንሽማ መርከብ ዝም ብላ ነው የምትንጀዋቸው እና ትልልቅ መርከቦች የሚናወጡበት ጊዜ አለ ነው። ስለዚህ ሀብታም መሆን ምቹ ብቻ አደለም፣ ሀብት ማካበት ነው ዝናብ መመጣትም አለ ነው ሊልዬ የፈለገው እኮ ይሻለ ነገር

አሁን እና ሌላ ኤክስትራ ውስጥ እንገባ። ሀብታም ከሆነ የውለድ ሀብት ምቹ ህይወትክን ያመቻችልካል፣ ህይወትክን ያቀልልካል። ብትታከም ታክመ ብትታመም ታክመ ትድንበታለ፣ ሰዎችን ትረዳበታለ። ሰዎችን እየረዳክ ባንተ ገንዘብ ሰዎች ነፍሳቸውን ስታድን አሳክመ ሰዎችን ስታግሳ የድን ስታ የመንፈስ እርካታ ታገኛለ። ገንዘብ ከሌለ ግን አይንክ እያየ ልጅክ ታሞ መታከሚያ ማሳከቢያ ጠቅ ሊሞትብክ ይችላል ልጅክ ላይ ገባክ። ብዙ ነገር በህይወትህ ማድረግ እየፈለግ ግን በገንዘብ እጥረት ምክንያት አይንህ እያየ ሲወድም፣ አይንህ እያየ ስታጣቸው፣ ገባክ። እስፔሻሊ በገንዘብ እጦት ቤተሰብ ታሞበት ማሳከሚያ አጥቶ የሞተበት ሰው የገንዘብን ጥቅም የገንዘብን ዋጋ የሚያውቀው ልጅ ታሞ ልጁን ማሳከም አቅቶት የሚያበደው አቶ ልጁ ህክምና ሳያገኝ የሞተበት አባት የገንዘብን ዋጋ ያውቃል። ልጁን እናቱን ማሳከም ፈልጎ ኩላሊቴን ግዙኝና እናቴን ላሳክም ብሎ ኩላሊቱ የሚገዛው ሳያገኝ እናቱን ሳያሳክም የሞተበት ልጅ የገንዘብን ዋጋ ያውቃል። ገንዘብ ከፈጣሪ ቀጥሎ የሰው ልጅ ነፍስ ያድናል። ፈጣሪ ከፈቀደለት አንድ ሰው ታክሞ ይድናል በገንዘብ። ስለዚህ ገንዘብ ኢዝ ቬሪ ኢምፖርታንት ራይት። ስለዚህ ስሩ ተጠቅልላችሁ አትተኙ። ዝናብ እየደበደባችሁም ቢሆን፣ ፀሐይ እየገረፋችሁ ቢሆን ስሩ። ለማሸነፍ ነው። ያ ግን በድህነትም በፍቅርም መኖር ይቻላል፣ ግን ደግሞ ችግር ሲገድልት ገንዘብ ኢምፖርታንት ለማለት ነው።

ይወጣል አይወጣም የሚል ስትረስ ከኦፕሬሽን የዛኔ ደግሞ መሐመድ የሚባል ልጅ በሳውዲ አረቢያ ፌስቡክ ላይ በጣም የእሱ እንትን የእሱ ዜና በጣም ተጋግሎ ነበር። ትዝ ካላችሁ መሐመድ የሚባል ልጅ ሳውዲ አረቢያ ውስጥ ለሕክምና ገብቶ በዛው አልጋ ላይ ቀርቶ አስራ አራት ዓመት አድጎ እናቱ ፌስቡክ ላይ እናቱ እናሱ ተፖስተው ምናምን ትዝ ይላችኋል? ሞተ እኮ። አዎ፣ አላህ ይርሃሙ። ሞተ። ኢትዮጵያ ከገባ በኋላ ነው ይሞተው። ዶክተር አብይ ሳውዲ ድረስ ሄዱ። እናትየው ካሳ እንዲሰጣት አድርጎ አይደለ? እናትየው ካሳ ተሰጥቷት ልጇን ይዛ ኢትዮጵያ ገብታ ቤት ገዝታ እየኖረች ሞተ። ኢትዮጵያ ከገባ በኋላ የእሱ ልጅ ዜና ሳይመን የአንድ ዓመት ከምናምን ልጅ ነበር የዛኔ። የእሱ ልጅ ዜና ፌስቡክ ላይ በጣም ተጠቀልቆ ስለነበረ እኔ በጣም ስትረሱ ስትነበር በጣም ለምን ጁዬኔ ፍቅር የሳይመን ለሳይመን ኦፕሬሽን ቀጠሮ ተሰጥቶን የእሱን ዜና ደጋግሞ አይምሮ ላይ አሁን እንደሱ ቢሆኑ ሳይመን ላለሁ እንደሱ ገብቶ ባይወጣስ ከማደንዘዣ ባይነቃስ ምናምን እያልኩ በቃ የለሁም ነበር፣ ከራሴ ጋር አልነበርኩ። ፈጣሪ ግን እንደኔ ፍርሃት ሳይሆን እንደሱ ምህረት ሆኖ ልጅ ይማረልኝ ማድረግ ያውቃልሽ አሚን የሁላችንንም ልጆች አድገው ቁም ነገር ላይ ደርሰው ፈጣሪ ባይናችን ያሳየን። ነው የሚለው የማያልፉ ቀናቶች ያልፋሉ። እኔ ያሳለፍኩትን ነገር እያሳለፈች ያለች እናት ካለች በዚህ ሰዓት እኔን ብታይና ወይ ይህን ላይፍ ብታይና፣ ያልፋል ብላ ብትበረታ ደስ ይለኛል። ያልፋል። የማያልፉ የሚመስሉ በጣም ከባድ ቀናቶች ያልፋሉ። በተለይ ልጅ ታሞ የልጅን ስቃይ እያያችሁ እማያልፍ ይመስላችኋል ግን ያልፋል። ልጆቹም ይድናሉ ይታመሙትም ያድጋሉ። ያልፋል፣ ሁሉ ነገር ያልፋል። በህይወት ካለን ሁሉ ነገር ያልፋል። የማያልፈው ሞት ብቻ ነው። ስን ሞት ያበቃል ሁሉ ነገር እስካል ሞትን ድረስ በህይወት እስካለን ድረስ ህመምም ያልፋል፣ ስቃይም ያልፋል። ረሃብም፣ ችግርም፣ ሁሉ ነገር ካለን አልፎ እናየዋለን። በህይወት ካለን ከሞትም ግን ሞትም በቃ ማሚ ታሪኮ እንደኛ አይደለም፣ እንደኛ አይደለም። በሱ ምን ይሰነዋል? ጌታ ላስተሰተው በቃ እውነት ሳይመን እንዲያደርግልኝ እፈልጋለሁ። እኔ ኮ ምንም አላውቅም እኮ ጋይስ፣ እንዲያስተምረኝ የምፈልጋለሁ እንዲሰራልኝ የምፈልጋለሁመስገን አዎ ስራ አሰሪ እንደሚቆጣኝ ልክ ዛሬ ጅም ካልገባው ከስራ እንደምባረር በህይወቴ የሆነ ነገር እንደሚፈጠር አድርጌ ራሴን ማሳመን። ለምሳሌ ኒያው እንዳይቱ ምግቡ ሳይጣፍጠኝ ራሱ አሁን ለምሳሌ ዛሬ እንጀራ ተጋግሯል። አይታ አሳይቻቸዋለሁ እንዴት እንደሚያምር እንጀራ ተጋግሯል። ሁለት አይነት ወጥ ተሰርቷል። ግን ምን አልኩት ለራሴ፣ ሀቢባ፣ ከዚህ አንድ ከጎረሽ ትሞቻለሽ አልኩት ለራሴ ገባች። እንደዛ እያልኩ ነው ለራሴ እየነገርኩ ያለሁት፣ በቃ ከበላሽ ትሞቻለሽ ብዬ እንደዚህ። አይምሮ ጅል ነው፣ የተሰጡትን ይቀበላል። ቆይ ከአይምሮ እና ከልብ ማን ነው ጅል? ልብ ነው ጅል። ልብ ዝም ብሎ ስሜቱን ይከተላል። አይምሮ ግን ያገናዝባል።

እኔ ከቤተሰብ ቁጥጥር ወጥቻለሁ፣ ትልቅ ሴት እየሆነ አግብቼ ወልጃለሁ። ባሌ ነፃነት ከሰጠኝ የፈለግኩትን እንደሆን ባሌ መብትሽ ነው እንደፈለግሽኝ ካለኝ ማን ምናቅ? በፊት እኮ ቤተሰብ ነበር የምንፈራው። በቤተሰብ ነበር እኮ የምታስፈራሩን በፊት፣ ለእናትሽ ነው የምናገረው እያላችሁ። አሁን ሰፈር ውስጥ የሆነ ሰፈር ያለ ሰፈር ሽሄደሽ ሲያዩሽ የሰፈር እናቶች ቋይ ለእናትሽ ይሉናል። ቁርጠኝነት አ ዲተርሚኔሽን፣ ቁርጠኝነት ነው ጎበዝ። ስለዚህ ራስን ሀቢባ፣ ይህን ከበላሽ ቤት እናገራለሁ፣ ለእናትሽ እናገራለሁ፣ ለአባትሽ እናገራለሁ። የሰው ልጅ ከቤተሰቦቹ ከወጣ በኋላ ማን ምን ያመጣል? ለማን እናገራለሁ እያላችሁ ተስበራሉ። የፈለግነውን መሆን እንችላለን። ላይፍ መግባት ላይፍ መዝጋት፣ መልበስ እንደፈለግን፣ የፈለግነውን ፋሽን መከተል፣ የፈለግነውን ነውን ማድረግ። መረጋጋት አቅቶኛል። ምን ሆነሽ ነው? ዋትስአፕን ራሴን እንደሆን ይፈቅድልኛል ያመሽበትን አርጌ አንች አንቺ አስራ ስምንት ዓመት አልፎሻል። የኔ ፍቃድ አያስፈልግሽም። አንቺ ትልቅ ሰው ነሽ፣ ያመሽበትን አርጊ። አመሽበት መርጠሽ ላረግሹ ነገር ደግሞ ስትሳሳች የስታትሽን ኃላፊነት ደግሞ ራስሽ ውሰጂ ብሎ ነግሩኛል። በጣም ዘመናዊ ነው፣ ባሌ በነፃነት ያምናል። አንቺ ትልቅ ሰው ነሽ እንዴት አንቺ የባል ፍቃድ አያስፈልግሽም። አንቺ ትልቅ አደለሽ? በዚህ እድሜሽ የኔን ፍቃድ ትጠያለሽ? በራስሽ መወሰን አትችይም ነው የሚለኝ። አንድ ነገር እንኳን ሳስፈቅደው በራስሽ ወስኚ፣ ውሳኔሽ ስህተት ከሆነ የስህተትሽን ኃላፊነት አምነሽ ተቀበይ፣ ስህተትሽን ስህተትሽን አምነሽ ራስሽ አስተካኪ፣ ነ እሾክሽን እሾክሽን በእጅሽ ምቅላር፣ ለትንሹም ለትልቁም ነገር እኔ ጋር አትንጭ ብሎ በራሴ እንድተማመን በራሴ መወሰን እንድችል ነገ አምጣው እሱ ባይኖር ብቻዬን መኖር እንድችል ልጆቼን ብቻዬን ማሳደግ እንድችል አርጎ የሰራኝ እሱ ነው። ጠንካራ እንድሆ ነገ አንቺ ኒ ነገ በሞት ልጆቹን ማሳደግ አትችም ማለት ነው ነው የሚለኝ። እኔ በሞት ልጆችሽን ማሳደጋችም ማለት ነው፣ ሄደሽ ሌላ እንጀራ አባት አግብተሽ ሌላ ሌላ እንጀራ አባት ነው እንዲያሳድጋቸው የምታደርጊ ነው የሚለኝ። ስለዚህ ጥንካሬሽን አሳይኝ ከባድ ነገሮችን በመወሰን አሳየ ነው ሚለኝ ማለት ነው። ሰው ልክ ቤተሰቦቻችን በፊት የሆነ ነገር አታድርጉ ሲሉን እነሱን ፍራቻ ተደብቀን እንደምናደርገው ማለት ነው። ገባሽ ተረዳ በማይሙት ስንት አይነሳዋለን። በጣም ብዙ ውሸታሞች ስላሉ ነው መሰለኝ። ቶሎ እኔ ሰው ማመንም ይከብዳል። አንድ ቀን አንዱ ከእስራኤል ገብቶ መቶ ሺህ እርዳታ ቃል ገብቶ ፍቅር የሚሉኝ ለአንዲት እናት መቶ ሺህ ብር ቃል ገብቶ አልሰጠም። እዚህ ላቸው ጠፋ ጠፋ ጠፋ። ትናንትና እንዴት ሳራ የምትባል እስራኤል የምትኖር ልጅ እዚህ ገስት ገብታ የዛሬ አስራ ሁለት ዓመት እቴ ስትሞት እኔ ጋ ያስቀመጠችው አራት መቶ ሺህ ብር አለ ና በጣም ሰላም ነሳኝ። እሱ መስጠት ፈልጋለሁ ለምስኪና ላለች ሁለት መቶ ሺህ ብር ለሀያት ቃል አልገባችም። ጠዋት አስገብታ ደረሰኝ ላከችልኝ። እኔ ትናንትና ሆኖ ነበር አካውንት ነበር ያስረከብኳት በጣም አሉ። በቃ የእውነት የሆኑ ሰዎች ማለት ዘመኑ በጣም ቆሽሿል። ሰው ሁሉ ቃል አባይ ነው፣ ያስፈራል። ግን ደግሞ እንደዚህ አይነት ደግሞ ቃላቸውን አክባሪ በቃላቸው የሚገኙ ሰዎች ደግሞ አሉ። በአንድ ቀን ደግሜ ሳልጠይቃት አካውንት ነበር ብቻ ልኬናት አስገብታት፣ ጠዋት ከእንቅልፌ ስነሳ ደረሰኝ ልካልኝ አለች። እኔ የምስጋና ቪዲዮ ሰራላታለሁ፣ ቃሌ ነው። በጣም የተደነቅኩባት ቃሉን አክባሪ ሰው ያስደስተኛል፣ ያስደምመኛል። ለምን? አብዛኛው ቃል አባይ ስለሆነ ያለው፣ አብዛኛው ቃል ገብቶ ቃል አጣፊ ስለሆነ ያለው። ሚዲያ ላይ ወጥቶ ለመመስገን ቃል ይገባል፣ ከዛስ፣ በውስጥ የለም። ብዙ አይነት ሰው አይቻለሁ። ለዛ ደንቆኛል። ማየት ሙት እንዴት ደረሰኝ ሳይሆን እንዴት እንደመረቋት ሀያ ራሱ ደረሰኝ ፎርዋርድ ሰረግላ እንባዋ መጡ። እንዴት እኔንም እሷን እንደመረቀች ባንቺ ነው አንቺ እንትን ባቲ ብለው ብቻ፣ የቀረውን ደግሞ ምስኪንም ታበላለች። እንደገና ለዛኛውም ልጅ እርዳታ ሳሰባስብለት እንትን ባጃጁን ደግሞ ቃል የገባችው ልጅ ባጃጁ አሮዬ ስለሆነ ቅርታ ጠይቃለች ሳታቅ ነበር ያስገባካል የገባችሁ ቤተሰቦቿ ምን አይነት ሁኔታ ላይ እንዳረጉት፣ ባጃጁን ስለማታቅ ነበረ። ሶ ባጃጁ ቼክ ተደርጎ በጣም ውትት ያለ ስለሆነ ስለማያወጣ ዋጋ እሷ ከራሷ ሀምሳ ሺህ ብር አልከብታለች፣ ገብታለች። ይ ለአያት ግን አልነገርኳትም። ይ ውዶች እንገራት ባለቤቴ ጋር ምን ታረጋ

በወንድምን በወንድነት ሌቭን በወንድ ሌ ተፋላሚ ተፈጥቆ ራሱ ፊዚካሊ ስትሮንግ ነው፣ ፋይተር ነው። ግን ለዛ ሰው እኔ የወንድነትን ክራይቴሪያ አልሰጥም።